የለውጡ መንግስት እውን የሆነበትን ሰባተኛ ዓመት የሚዘክር ሰልፍ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ተካሂዷል። ርዕሰ መስተዳደር ዶክተር እንዳሻው ጣሰውን ጨምሮም የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ስር ሞሎ፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላሞ ኦቶሬና ሌሎች የክልሉ ከፍተኛ የስራ ኃላፊዎች እንዲሁም የሆሳና ከተማና ዙሪያው ነዋሪዎች ታድመዋል። በዚህ ወቅት ንግግር ያደረጉት የሀድያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ባለፉት ዓመታት የታዩ ድሎችንም አብራርተዋል። ሰላምን የማጽናት ስራ ደግሞ አሁን ላይ ትኩረት ተሰጥቶ እየተሰራበት ነው ብለዋል። ትኩረት ሰጠን ከምሰራቸው ስራዎች አንዱ የመጀመሪያው ዜጎችን ዳንነት ለማስከበር ከየትኛውም ስራ በፊት ዘላቂ ሰላም ለማረጋገጥ የተሰራ ይገኛል። ክልላችንም ሆነ ዞናችን የሰላም ተምሳሌ ሆኖ ቀጥላል። ይህን አሁን ያለውን አንጻራዊ ሰላም ወደ ዘላቂ ሰላም እንድረጋገጥ ሁላችንም የበኩላችንን ሚና እንድንጫወት ያስፈልጋል። የለውጡ መንግስት በፖለቲካ በኢኮኖሚና በማህበራዊ ስራዎች አመርቂ ለውጥ ያመጣ ሲሆን ነዋሪው ይህን ለማጠናከር ከመንግስት ጎን እንዲቆም ጥሪ አቅርበዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በበኩላቸው የብልጽግና ፓርቲ አካታች የሆነ መንግስትን መመስረት ላይ ያለው አቋም ላቅ ያለ ስለመሆኑ አንስተዋል። አጋርና ግንባር በሚል ፍረጃ ተገልለው የነበሩ ክልሎች ተጥሎባቸው የነበረውን ያልተገባ ገደብ ተወግዶ ከሌሎች ኢትዮጵያውያን ጋር በመሆን በሀገራቸውና በሕዝባቸው ጉዳይ በፍትሐዊነት የሚሳተፉበት የሚወሰኑበት እድል ክፍት ሆናል። ሕብረ ብሔራዊ ውህድ ፓርቲ ብልጽግና ተመሰረተ። ማንነትና ኢትዮጵያዊ አንድነት ሚዛናቸውን ጠብቀው እንዲጓዙ የማስቻል ሥራ ለመስራት ትኩረት ተሰጠ። በወል እሴቶች ላይ የተመሰረተ የጋራ ትርክት ግንባታ እንዲጠናከር ብለውም ጠንካራ ሀገረ መንግስት ብሔራዊ መንግስት የመገንባት ሂደት እንዲጠናከር እየተሰራ ይገኛል። ፓርቲው ህብረ ብሔራዊነትን በተላበሰና በወል ትርክት እየተቃኘ ስለመሆኑም ጠቁሟል። የበዝሃ ዘርፍ ኢኮኖሚ ላይም ተጨባጭ ለውጥ የመጣበት ስለመሆኑ አንስቷል። በኢኮኖሚ ዘርፍ ማነቆ ሆኖ ለቆዩ ስብራቶች መፍትሄ የሚሆኑ አገር በቀል ሳቢዎችንና የብዝሃ ዘርፍ ኢኮኖሚ ልማት አማራጮች ለሀገር አበርክተዋል። የውስን ዘርፎ በውስን ዘርፎች ላይ ተንጠልጥሎ የነበረው የሀገር ኢኮኖሚ አገራዊ ጸጋዎችን አቅሞችን መሰረት ወዳደረገና ወደ ብዝሃ ዘርፍ ኢኮኖሚ ግንባታ አቅጣጫ ተሸጋግሮ የበጋ መስኖ ስንዴ ልማት የሌማት ትሩፋትና ሌሎች ልዩ ልዩነት ሽጥፎችን ወደ ማካተት ከፍ ብሎ በዚህ ምርት ምርታማነትን ተሻሽሏል። ባለፉት ሰባት ዓመታት በልዩ ልዩ ዘርፎች ሀገር ተሻጋሪ የሆነ ስራ ተሰርቷል፣ ያሉት ርዕሰ መስተዳድሩ ይህን አጠናክሮ ለማስቀጠልም እየተሰራ ነው ብለዋል። በግብርና፣ በማኒፋክቸሪንግ፣ በቱሪዝም፣ በማዕድን፣ በአይሲቲ ዘርፎች ከሀገራችንም አልፎ ለአፍሪካ ሞዴል የሆኑ ከፍተኛ ለውጥ ማስመዝገብ ተጀምረዋል። በሁሉም መስኮች ምርታማነትን በማሻሻል ተረጅነትን አሳሰብ በተግባር በመቀልበስ የምግብ ሉዓላዊነትን እውን በማድረግ ሀገራዊ ለዋላዊነታችን ብሔራዊ ክብራችን ሙሉ ለማድረግ እየተሰራ ይገኛል። በጤና በትምህርት እንዲሁም በዲሞክራሲ ስርዓት ግንባታ ውጤታማ የሪፎርም ተግባራት መከናወናቸውን አንስተዋል። በዲፕሎማሲው መስክም የተሰራው ስራም እጅግ ከፍተኛ ስለመሆኑ አብራርተዋል። በዲፕሎማሲው መስክም ሀገራችን በዓለም አቀፍ መድረኮች ተገዳዳሪና ተደማጭ እንድትሆን የሚያስችሉ ስራዎች ተሰርተዋል። ያስመዘገብናቸው ስኬቶች መሰረታቸው የጠራ ዘመኑን የዋጀ ሀሳብ የመደመር እሳቤ ማዕቀፎች አገር በቀል እሳቤዎችና የብልጽግና ፓርቲ ፕሮግራምና ከፓርቲው የመነጩ ፖሊሲዎች ስትራቴጂዎችና ሌሎች ማዕቀፎች መሆናቸው ላይ መግባባት ያሻል።